እኔ በላቸው፣ ቀብራራው አምርሯል ማለት ነው። አብሯል፣ አምርሯል፣ አምርሯል። የውሸት ተስፋ ይገላል፣ ግልጽ ስንብት ያጠነክራል። ዛትሊ የምሬ ነው። በትክክል ማለት ነው ቀብራራው ታደሰ በትክክል የሆነ ትሄዳለች፣ ትመጣለች፣ ትሄዳለች፣ ትመጣለች፣ ወይ ያልኖረች፣ ወይ ያልሄደች ትክክል አገላለጽ ማለት ነው። እውነት ነው፣ ነገ ሊስተካከል ይችላል እያላችሁ መኖር ይገላል ማለት ነው። ምክንያቱም መጨረሻ ላይ መሄዱ ስለማይቀር ያሰው ገባቸው መጨረሻ ላይ ያሰው መሄዱ ስለማይቀር በቃ ስለዚህ፣ የውሸት ተስፋ የምትሰጡ ሰዎች ከቀብራራው ታደሰ ራቅ በሉ። የምሬ ነው፣ ራቅ በሉ ማለት ነው። በእውነት በጣም አዝኗል፣ በጣም ልቡ ተሰብሯል። እንግዲህ ቀብራራው ታደሰ ስለዚህ ግልጽ ስንብት ያጠነክራል። ግልጽ አድርገሽ ራቂኝ ማለት ነው። እንግዲህ ለሚመለከተው አካል ማለት ይሄ ነው እ ለሚመለከተው አካል ነው ይሄ መልዕክት ማለት ነው። በቃ ግልጽ ሆነሽ ራቂ አስፈላጊ አይደለም፣ በቃ ሂጂ ብሏል። ኦኬ ቻው ቻው ሞለት ነው። አይዞ ቀብራራይ የምሬ